ወይ ወይ ወይ ወይ ወይ ሀዩ በረኪና ወይ ሀዩ በረኪና ሀዩ በረኪና በረኪናው በረኪና በረኪናው በደንብ አርጎ የሰራው ሀዩ ላይ ነው። በደንብ አርጎ ነው የሰራው ማለት የበረኪና ነገር ማለት በረኪና እሷ ላይ በደንብ ሰርቷል ማለት ነው። ጭንቅላቷ በስነ ስርዓት እንዲያስብ አስደርጓታል። ረ አሰላሙ አሌይኩም አረህማቱላህ አበረካቱ። ወደ ተከበራችሁ የአያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ካሁሉም ሰላም ነው አልሐምዱላ እንዴት እንዴት አድርጎ ይዟችኋል ይመቻችኋል? በሉ ፈታ ፈታ በሉ፣ ገባ ገባ እያላችሁ አበባውን ፏፏ ፏፏ እያላችሁ እና አበባዊ ጋር ፏፏ እያላችሁ ዘና እያላችሁ ኑት። ወለላለሁ እንግዲህ ይህን መሰለ አበባ በዚህ በመሰለ አበባ ተቀብያችኋለሁ እና ሀባይ ቢ እንግዲህ ዛሬ የመጣሁበት ማለት ነው ሀዩ እኔ የእሷ ነገር መቼም የእሷ ነገር ማብቂያ ስለሌለው ማለት ነው ሀዩ እንዲያው ምን ታረጉታላችሁ? መሰላችሁ ቀርባ ነበር ዛሬ ማለት ነው። ሱመያ በቀደም ቀርባ ነበር። ሀዩ ደግሞ ዛሬ ቀርባ ነበር ማለት ነው። ጥያቄ እና ለወደንሶች መታረቅ አለባችሁ፣ ዘይድም እየተንከራተተ ነው ብሎ ሲላት፣ እኔማ አለች እኔማ መቼም አልታረቅም። ታረቅም መልሼ ባሌን ልሰጥ ነው እንዲህ ባሌንም አልሰጥም። አትልም ማንም ያንቺ ባሌ ያደረገው እሷ እኮ መሰለች ተቀድመ የተገባችው ያውም ሁለት ልጅ ወለደ ችላቸው እኔ ሸቃ ቆንጅዬ ቆንጅዬ ቆንጅዬ የሆነ ልጃች ያውም ተንግስት። ሱመያ አንቺ በረኪና ማለት ነው። አንቺ ምን ታውቂያለሽ? በረኪና መጠጣት እንጂ ሱመያ ንግስት ሱመያ እኮ እንዲ አንቺ በሚዲያ አልተዋረደችም፣ ስቀላለችም። ወንድ ልጅ አግባይ ብለሽ ያገባሽ ማንሽ ማንሽ አንቺ ምን ስንሽ እና የሱሙያ መናገር አቅሙ ሞራ የለሽም። ንግስት ሱሙያ ማለት እኮ እንዳንቺ ባፍ አይሆን የመላይ በበረሃ እየተቀጠለች ቤት የሰራችው ባሌ ባሌ ባሌ ባሌ ታያለሽ። በልበል ላይ ጋጠሽና ትናንትና እኮ ነው እሱን የወሰድሽው ያውም ተደርበሽ ስሙ መሰለች፣ እንዴት ተደረበችው? አንቺ መሰለሽ አለቅጥ በቃ እንዲሁ እንዲሁ እንዲሁ እንዲሁ ሲሏችሁ በጣም አበዛሹ። አንቺ እኮ የምታቂው ማንንም እየመጣ ግንባሩን መምታት ሰው ፊት በቃ ቤታችሁ እንዳይመጣ ውሻ ይመስል የምገለፍ፣ ፍጪ አውሬ እኮ ነሽ አንቺ። ሰይድ ምን አይነት እንደጣለበት አናቅም። አንቺን ማለት ነው በጣም ክፉ በጣም ጨካኝ፣ በጣም አረመኔ በጣም ነፍስ ወዳድ ነሽ። በጣም ማለት ነው እኔ የምነግራችሁ ነገር በህይወቴ እንዴት አይነት ልጅ አጋጥሞኝም አይቻላችሁም ሁለት ልጅ